ስሜ ጸጋዬ ዳዊት ይባላለሁ። በኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር በምክትል ዋና ስራ አስኪያጅነት እየሰራው የሚገኝ ሲሆን ኢትዮ አግሪሴፍት በሀገሪቷ ላይ በእርሻ በግብርና ዘርፉ ሰፊ ኤሪያዎችን በመያዝ በተለያዩ የሀገሪቷ ክልሎች ውስጥ ሀገሪቷ ላይ የተልቁን የኢኮኖሚ ድርሻ እየተወጣ የሚገኝ ድርጅት ነው። በአበባ ምርት በአዝርት እንዲሁም በቡናና በሻይ ቅጠል ምርቶች ላይ ተሰማርቶ የሚገኝ ትልቅ ድርጅት ሲሆን በዚህ ዓመት ለሀገሪቷ ካበረከተው ትልቁን ኮንትሪቢሽን አገሪቷን በመረዳት የወርቅ ተሸላሚ አድርጎናል። በሚቀጥለው ደግሞ ከዚህ የተሻለ በመስራት የፕላቲኒየም ተሸላሚ ለመሆን እንጥራለን። የሚጠበቅብንን ለሀገሪቷ ኢኮኖሚ ኮንትሪቢዩት ማድረግ የሚጠበቅብንን እናደርጋለን ብለን እናስባለን። ለመላው የሚድሮክ ኢንቨስትመንት ግሩፕ ሰራተኞች እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ።